አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ፣ እንግዲህ በጣም አሳዛኝ መረጃ አሁን ደርሶናል ማለት ነው። ስለዚህ አሁን ከመሼ የደረሰን መረጃ አለ። እሱ ነገር እንግዲህ እጅግ ከምንም በላይ የብዙዎችን ልብ የሰበረ ጉዳይ ነው። ወንድማችን ሙሐመድ ሰይድ ማለት ነው ሙነሽዱ፣ ታቁታላችሁ ሕይወቱ ማለፉ ተሰምቷልና እጅግ ከምንም በላይ በርካታ ሰዎች እየተቀባበሉት ይገኛሉ። ለማንኛውም ልጁን ማታቁ ከሆነ ከዚህ ቀጥሎ በምታዩት ቪዲዮ ማረጋገጥ ትችላላችሁ ማለት ነው። መረጃውን ሰምተ ነው። እናንተም እንግዲህ ቪዲዮውን ለሌሎች ሰዎች እንዲደርስ ሸር እና ላይክ እንድታደረጉት እያልኳችሁ መጀመሪያ እንግዲህ መረጃውን ልጋብዛችሁና ከኔ ጋር የምንገናኝ ይሆናል በቀጥታ ወደ ቪዲዮ እጅግ ተምንም በላይ አሳዛኝ የሆነ ጉዳይ ነው። ወንድማችን ሙሐመድ ሰይድ ማለት ነው ሙነሺ ሙሐመድ ሰይድ ተወልዶ ያደገው እንግዲህ ወሎ ውስጥ ሲሆን፣ ስለዚህ ይህ ወንድማችን ለኡምራ ህዶ ሳዑዲ አረቢያ ቆይቶ ወደ ሀገሩ ከተመለሰ በኋላ በድንገተኛ ህመም ማለት ነው ህይወቱ ማለፍ ችሏል። እጅግ ተምንም በላይ ያሳዝናል። አላህ ማረው እያላችሁ ዱ አድርጉለት። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም እንግዲህ የእሱነን ወደሱም ተመላሾች ነን ማለት ነው እንግዲህ መጥፎ ስራዎችን እየሰራን ላለን ሁሉ ይህ ሞት የሚባል ነገር ድንገት እየመጣ እንደዚህ እየቀጠፈ ትምህርት ሊሰጠን የሚገባ ጉዳይ ስለሆነ ራሳችንም ሁላችንም እንፈትሽ እያልኩኝ እንግዲህ ለሱም ወንድም እህቶቹ፣ በዙሪያው ለሚገኙ ቤተሰቦቹ ሁሉ አላህ ሶብሩን ይስጣቸው፣ እሱንም አላህ ይማረው፣ ዱ አድርጉለት። በጣም ተምንም በላይ የሚያሳዝን የሚያሳዝን ጉዳይ ነው። እንግዲህ እስቲ እሱን ለማስታወስ ያክል ወደፊት አንድና ሁለት ቪዲዮዎችን አሳያችሁና ስለ ሞት ደግሞ አደገኝነትና ሞት ሲመጣ ስለሚመጣው አብሮ ተከትሎ ስለሚመጣው ፈተና ሌላ ቪዲዮ ሰጣችኋለሁ ማለት ነው። ለማንኛውም እስቲ ስለ መሐመድ ሰይድ አንዲት ጉስታ ቪዲዮ እናይና ከእኔ ጋር እንገናኛለን። ወደ ቪዲዮ። ሰላም አለይኩም ያሩሐላለም ሁሉም በሽታ ነው ሁሉም ነገር ህመም ያላንቱማ አይደምቅም አለም እንግዲህ እንደሰማችሁት ነው ወንድማችን ያው ለማስታወስ ያክል ከስራዎቹ ውስጥ ነው እንግዲህ ይህን እያለ የነበረው እንግዲህ ይሄ ሞሐመድ ሰይድ የሚባል ልጅ የደሴ ልጅ ሲሆን እንግዲህ ሙነሽድ ነው ታቁታላችሁ በተለያዩ ሚዲያዎች ላይ የተቆራረጠ በሚለቀቅም ቪዲዮ እንዲሁም ደግሞ ዩቱብ ቻናላቸው ላይ ተሚጫ ነው ውስጥ አብዛኛው ሰው የሚያውቀው ሰው ነው ወይም ደግሞ ወሎ ላይ ተወልዶ ያደገ ልጅ ነበረ። እንግዲህ በዚህ እድሜው አላህ ሱብሐነ ወተዓላ ወደ አኼራ ወስዶታል። አላህ ይማረው እያላችሁ እንግዲህ ለወንድም ለእህቶቹ በዙሪያው ለሚገኙ ሁሉ ደግሞ አላህ ሶብሩን ይስጣቸው እያላችሁ ለራሳችንም ደግሞ ዋነፍሴ የሚለውን ነገር ቁመን ማሰብ መቻል አለብን። ምን እየሰራን ነው? አሁን ብንሞትስ፣ እኛ ምን ላይ ነን? የሚለው ነገር ራሳችንን መጠየቅ ይገባናል። እንግዲህ በዚህ ልክ ነው የሞት ቅርበት። ለማንኛውም እስቲ ከሰራቸው ስራዎች ውስጥ ደግሞ አንድ ቪዲዮ ልጋብዛችሁና ከኔጋር እንገናኛለን።

ወመል ሐያቱ ዱንያ ኢላ መታዑል ጉሩር። እንግዲህ ወንድማችን ሙሐመድ ሰይድ ስሰሙት የነበረውን በመሰለ ቁርአን ሲቀራ የነበረውን ቪዲዮ ነው እንግዲህ ያጋራኋችሁ። እስካሁን ድረስ ብዙዎቻችሁ በሙነሽድነቱ ነበር የምታውቁት። ነገር ግን አላህ ስብሐነው ተዓላ ኸይረ ስራውን ይቀበለው። እንግዲህ ደግሞ መጥፎ የሰራቸውን ስራዎችም ደግሞ ካሉ እነዛንም ደግሞ አላህ ይቅር ይበለው እያላችሁ ዱዓ አድርጉለት። ምክንያቱም እንግዲህ ብዙውን ጊዜ የሚታወቀው በነሽዳው እንጂ በሌላ ነገር አልነበረም። እንግዲህ ሰው መቼም ሞታለሁ ብሎ አይደለም የሚያስበው፣ ቆያለሁ ነው። ነገር ግን ደግሞ ሞት ድንገት ይመጣልና በዚህ መ ያልኩ እሱም ሳያስበው ተኡምራ እንዲተመለሰ ነው የሞተው። በጣም በጣም ያዝናናል፣ አሳዝኖናል። ወንድማችንን አላህ ይማረው። ለማንኛውም እስቲ ደግሞ እስካሁን ሲታወስበት ከነበረው ቪዲዮዎች ውስጥ አንድ ላካፍላችሁ። ከአሁን በፊት የሰማችሁት የቁርአን ድምፁ ነበረ። እጅግ በጣም የሚያምርና በጣም ደስ የሚል ሶውት ነበረው ይሄ ልጅ ማለት ነው። እስቲ ደግሞ ከእስካሁኖቹ ስራዎች መካከል አንዱ ልጋብዛችሁና ወደ መጨረሻው እናልፋለን። ወደ ቪዲዮ ሰለዋቱላ ለይከ

ምን ብታይ ድካም ያይሎ እንደ ሰውች ባልጸና አያስች ለኝም። ሲነኩ ያመኛል ገና ለገና ቢያንስ እንግዲህ ሞሀመድ ሰይድ ሞሀመድ ሰይድ ሲባል አላቀው ላላችሁ በድምፁ ወይም ደግሞ ይህንን አሁን የሰማችሁትን ድምፅ ሳታቁት አቀሩምና፣ ለትውስታ ያክል እንግዲህ ይህንን ያክል ካያችሁ ብዙዎቻችሁ ታቁታላችሁ ብዬ አስባለሁ። ይህንን ቪዲዮ ላይክ እና ሸር አድርጉት፣ አዲስ ከሆናችሁም ሰብስክራይብ አድርጉት። ከኔ ጋር በዚሁ እንለያያለን። ቪዲዮውን ሰምታችሁት እንግዲህ ሀሳብ አስተያየት ማስቀመጥ እንዲያዘነጉ እያልኳቸው ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም አሌይኩም ረህመቱላሂ ወበረካቱ። ኢማኑ ደካማ የሆነ ግን